ምትች ልኖር ነው ሲለኝ፣ ትንሽ ተረብሽ ስለነበረ መፍትሄ መሰለኝ እኮ። እህት ካልተመቸች ሌላ ሴት መቀየር ይችላል። አክሱ መቸ ሳሰበኝ የምትመጣው ፍቅረኛ እንጂ እቤት ውስጥ ሲባል ከርሞ እንደገና ዘሎ ያንቀኛል። ቆይ ማነው በእኔ ላይ እንደዚህ እንድትጨክን ያደረገሽ? ማነው ይመስልሻል? አዲሷ ፍቅረኛ እንጂ ማናት። አያገባሽም። እሷ እንዳንቺ ዝልዛል አይደለችም። ስነ ምግባር ያላትና ሰው አክባሪ ነች። ይች ከፈለግሽ ደውይልኝ እሺ። ቆይ ልጅ ግን ማናት? ወይስ ከናባየ ጋር ያለ ዝምድና ምንድን ነው? ቆይ ምን እየተከናወነ ነው? አይ ካሌብ እንደቀልድ የተናገረውን እንደተናገረውን እኮ አምሮት ነው እንዴ ጋሼ? ታዲያ ከኔ ጋር የምናገናኘው የሚያገናኘውማ በጣም ስለሚወድሽ እዚህ ስትመጪ የሚወስድሽ መስሎት ይሆናል። እኔ ጋ አይደለሁም የምወሰደው አላወቀኛ ማለት ነው። ከዛስ? ከዛማ ትቻቸው ወጣው። ከርቀ ግን ሳያቸው እሷ ናት መሰለኝ አዲሱ ፍቅረኛው። ምን ማለት ፈልገሽ ነው? እንዴት ይሆናል? ወይኔ እንደ አንተ ምን አናደደ እኔ ሄደን ጥሩ ልጅ ነች፣ አላስቸገረች። የእሷ እዚህ መመላለስ ለእኔ ሰላም አልሰጠኝ። ታዲያ ነ የምላደርግለን አትምጪ ቢሏት ሆነ ቢከለክሏት ቆይ ከአንቺም ብሶ ተረጋግተ ያለሽ እንዴ? ቆይ፣ እንዴት ብታስቢ ነው ስታስጠላ፣ ንገራት። እኔ ኤደን ልክስክስ አደለውም። ባሏን መጠበቅ ትችላለች። እሽን ተረጋጊ፣ ግን እዛ ቤት እንዳትሄጂ። አሁን የሆነ ቅድመ እቅድ ይኖርብናል። ምን አይነት እቅድ? ገንዘብ የምናገኝበትን መላ ነው። ቆይ፣ እሱን በምን ልናገኝ እንችላል? እሱን እኮ ነው ማሰብ ያለብን። በቃ ባሄድ፣ ለምን አይበቃም?

ካሌብ አሁን ላይ እጅግ በጣም በመናደድ እንግዲህ ውሳኔ ውስጥ ገብቷል ማለት ነው። ምክንያቱም በባለፈው ሲነግራት የነበረውን ለኤደን አሁን ላይ ግን ግልፁን አብራርቶ ተናግሯል። ምክንያቱም እንግዲህ ዳኒና እንዲሁም ደግሞ ቲና ፍቅረኛሞች ናቸው በማለት እንግዲህ ለኤደን ነግሯታል። ኤደን እጅግ በጣም ነበር እየደነገጠችው። ያው ካሌብ ይህን ነገር የተናገረበት ምክንያት አለው። ምክንያቱም ሽማግሌው በእርግጥ ታገስ ብሎት ነበረ እኔ በጣም ብዙ ነገር አድርገውኛል። ስለዚህ አንተ ምንም የጎደለብን ነገር የለም። እኔ ግን በፍጹም አረሰውም ያደረጉትን ነገር ካሌብ ነገሮቹን እንድታበላሽብኝ በፍጹም አልፈልግም። አርፈ ተቀመጥ ብሎት ነበረ። ምክንያቱም ካሌብ እኔ መታገስ አቅቶኛል አባዬ ከዚህ በኋላ ቤቴ ማስወጣት እፈልጋለሁኝ። እንዴት እንደዚህ ያደርጋል? ጭራሽ በራሴ ቤት እንዴት ከኔ ላይ ዘሎ እንዴት ይይዘኛል? ስለዚህ አይን ሰተናቸዋል። በጣም ጠግበዋል። ከዚህ በላይም መጥፎ ነገር ሊያረጉ ይችላሉ። ስለዚህ አባዬ እነሱ ከኛ ቤት የሚቀበጡበት ምንም አይነት ምክንያት የለም። ሁለታቸውም የግድ መውጣት አለባቸው ብሎ እንግዲህ ለአባቱ ተናግሮ ነበረ። ያው ሽማግሌው ግን በፍጹም አይሆንም አርፈ ተቀመጥ ዳኒ ብሎት ነበር። ልጁንም አስጠንቅቆት ነበረ። ግን ደግሞ አሁን ላይ በመጨረሻም ነገሮቹን እያበላሸ መጥቷል ማለት ነው። ያው ትግስቱ ስላለቀበት ነው። በነገራችን ላይ የሆነ ጋ ጦጥነታቸው በቃ ከአቅሙ በላይ ስለሆኑ ነው ማለት ነው። ሽማግሌው ደግሞ በጣም ጎበዝና አስማርት ስለሆኑ በቃ ነገሮቹን በመታገስ እንዲሁም እነሱ መጨረሻቸውን ለማየት እጅግ በጣም እንግዲህ እየታገሱ ይገኛሉ ማለት ነው። እንግዲህ አሁን ላይ ቲናም እጅግ በጣም እንግዲህ ዳንን እየተጠራጠረችው መታለች ማለት ነው። ምክንያቱም ስለ ኤደን የሆነ ነገር ስትናገርና ስታወራ እሱ የሚደነግጥበትና የሚፈራበት ነገር አንተ ለምንድን ነው የምትናደደው? ምን ሆኖ ነው እያለች ራሱ እኔ ሳልናደድ አንተ የምትናደደው ነገር እኮ እኔ ሊገባኝ አልቻለም እያለች እንግዲህ ቴናም ደግማ ደጋግማ ዳኔን ጠይቀዋለች ማለት ነው። ምክንያቱም ኤደን ደጋግማ ወደነ ቃሌ ቤት በምትመጣበት ሰዓት እንግዲህ ራሷ ቴና አግኝታት ነበረ ለምንድን ነው የምት የምትመጪውን ለምንድን ነው ደጋግመሽ የምትመጪው ብላ ጠይቃት ነበረ። በሩን ልክ ክፍት ስታረግ ማለት ነው። ግን ደግሞ ቃሊብ እንኳን ደህና መጣሽ ደህና ነሽ ብሎ ማለት ነው እቅፍ አድርጓታል። እና ማን ትሆንቺ ሴት ትክክለኛ የቃሊብ ፍቅረኛ ነች ወይንስ ደግሞ ሌላ ነች እያለች እጅግ በጣም እንግዲህ እየጠረጠረች ትገኛለች ማለት ነው ቲና። ስለዚህ ይሄን ነገር መድረስ አለብኝ የእነሱ እንደዚህ ቅርብ ዘመድ ስለሄደን ሌላ የላቸውም። ግን ደግሞ ነገሮቹን ማጣራት አለብኝ ብላ እንግዲህ ቆርጣ ተነስታለች ማለት ነው። ማን ጋር ልደውል እያለች እንግዲህ፣ ትሁትም አሁን ላይ እጅግ በጣም ፊት ነስታኛለች፣ እውነቱን አትነግረኝም ስለ ልጇ ማንነት፣ ስለዚህ ዳኒ ጋር ብደውል ይሻለኛል በማለት እንግዲህ ዳኒ ጋር ነበር መጨረሻ ደውላ ያገኘችው ማለት ነው እና ያው ኤደን የመጣችበት ምክንያት ከሽማግሌው ጋር ነው። ሽማግሌውንም እንዳኔ እጅግ በጣም ከብዶኛል ነገሮቹ በሙሉ ተቀያይረዋል፣ ለምን እንደሆነ አላቅም፣ እንደ ድሮ አይደለም፣ በማለት እንግዲህ ለሽማግሌው ስታማክረው ነበረ። ሽማግሌውን በሁለታቸው መካከል ሌላ ሰው አታስገቡ፣ ነገሮቹን በሙሉ በግልጽ ንገሪውና እንዲያስተካክል አድርጌ እንጂ በመሀላቸው ምንም አይነት ሰው አታስገቡ የሚወድሽ ከሆነ ነገሮቹን ለማስተካከል ይሞክራል። ስለዚህ አንቺ እጅግ በጣም ጠንካራና ጀግና ሴት ነች። ስለዚህ ነገሮቹን በሙሉ በትግስት ለመወጣት ሞክሪ እያላት እንግዲህ ያው ምክሩን ማለት ነው የአባትነት ምክሩን ሰጥቷታል ማለት ነው። ኤደን አሁን ላይ እጅግ በጣም ግራ እየተጋባሽ ነው። ምንድን ነው ነገሩ? እውነተውንም ቆይትሽ ልደርሽበት ትች ያለሽ ሌላ ነገር ጉዳይ ካለ በማለት ሽማግሌውም ተናግሯት ነበረ ማለት ነውና ለነገሮቹ ግራ ተጋብታለች ማለት ነው። ሲቀጥል ደግሞ ቲና ከመንገድ ላይ አግኝታታለች። ከመንገድ ስታገኛት ከባሌ ምን ትሰሪያለች? ለምንድን ነው ባሌንስ የምታባልጊውባ? ማለት እንግዲህ ራሷ ተናግራለች ማለት ነው ቲና ከ ኤደን ጋጮሃ አባት አለች። ምክንያቱም ካሌብ የኔ ባል ነው፣ አንቺ እንዴት ታባልጌዋለች ብላ በጣም ብዙ መጥፎ ቃላቶችን ስትናገር ነበረ። ኤደንም በመረጋጋት ምንድነው እንደዚህ የምትዩ? ስለምንድነው የምታወሪው? እኔ ምንም ማቀው ነገር የለም፣ ተረጋጌ አሁኑኑ ላውራሽ እያለቻት ለማረጋጋት ሞከራ ነበር። እሷ ግን መጥፎ ቃላቶችን ተሳድባ ነበረ የተለያዩት ማለት ነው። ኤደን እንግዲህ ያው ዳኔን አግኝተው ነበረ። እህት ግን ምን አይነት ሴት ነች? ለምንድን ነውስ እንደዚያ የምትናገረኝ? እኔ ዘንዛላ አይደለሁም እንዳልደለሁም ንገራት፣ አስጠንቅቃት እኔ ሲጀመር የእሷን ባል ለምን እነካለሁኝ? ሲቀጥል ደግሞ ባሏን እራሷን መቆጣጠር ወይንም ደግሞ መያዝ ትችላለች፣ እኔ ምን አገባኝ በማለት እንግዲህ ስለዳኒ ነግረዋለች። እንዴት እንደዚህ ትልሻለች? እንዴት ሴት አግኝተሽ ነው በሚል ጠይቋት ነበረ። መንገድ ላይ ስሄድ አግኝታኝ፣ ግን በጣም መጥፎ ቃላቶችን ስትናገር ነበር፣ ስትሰድበኝ ነበረ እና እኔ ባለጌ አይደለሁም፣ ዘልዛላም አይደለሁም በማለት ለዳኒ ተናግረዋለች። ዳኒም እጅግ በጣም ተናዷል ማለት ነው። ምክንያቱም ኤደንን እንደዚህ ስላለቻት ኤደን እንደዚህ አይደለችም፣ ለምንድን ነው እንደዚህ የምትናገሪው በማለት እንግዲህ ቲና ጋርም ሄዶ ጩኸባታል። አንተ ልጅቷን ታውቃታለህ ወይ? እንዴት ነው ለልጅቷ እንደዚህ በሙሉ ቃል የምትናገረው? በማለት እንግዲህ ቲና ጠይቃ፣ እኔ ሲሉ ስለምሰማ ነው ጥሩ ልጅ ነች ሲሉ ስለምሰማ ነው እንጂ ስለ እሷ ምንነት ምንም ጉዳይ የለም ግን ደሞ አንቺ ሰው ዝም ብለሽ ከመንገድ ላይ አግኝተሽ እንደዚህ አትዝለፊ፣ በማለት እንግዲህ ዳኒም ለቴና ተናግሯታል ማለት ነው። በቃውን ጭቅጭቁን እንተውና ከዚህ ቤት ገንዘብ እንዴት ማግኘት እንዳለብን እና እንዴት መስረቅ እንዳለብን ያለውን ነገር እንነጋገር፣ በማለት እንግዲህ ዳኒና ቴና ስለ ብር ጉዳይ ማውራትም ጀምረዋል። ቴናና ዳኒ አሁን ላይም እንግዲህ የሰውን ገንዘብ ለራሳቸው ለማድረግ የሚጣጣሩት ነገር አሁንም ምንም ነገር አልመሰላቸውም። ቀጣይ ደግሞ ማቀድ ያለባቸው እንዴት አድርገው ብር ማግኘት እንዳለባቸውና መሸወድ እንዳለባቸው እየተነጋገሩ ነው ያሉት ማለት ነው። እንግዲህ ቴና እጅግ በጣም እንግዲህ ለመለስለስ እየሞከረች ነው። ያው ምክንያቱም ሽማግሌውንም ስታናግረው ነበር እንዲሁም ደግሞ ካሌብን ለምንድን ነው ይቅርታ የማታደርግልኝ በማለት ወደ ቤት ሲገባ ሽማግሌውን ሰላም ብሎ እሷን ሰላም አላላትም፣ እና በዚያም ምክንያት ለምን ሰላም አትለኝም? በዚያ ላይ ስለምንድን ነው ይቅርታ ማታ አድርግልኝ? አሁ አጥፍቻለሁ፣ ግን ይቅርታ አድርግልኝ አድርግልኝ በማለት ጠይቀው ነበረ። እስካሁን እዚህ ቤት አላችሁ እንዲ ለምንድን ነው የማትወጡት? እህትና ወንድም እኔ በቅቶኛል፣ እዚህ ቤት ውጭልኝ በማለት ነበር እንግዲህ ያው ቃሌ ብዬ ተናገራት ማለት ነው። ሲቀጥል ደግሞ ሽማግሌውንም አዋርተዋለች። ምክንያቱም ማን ነው ግን እንደዚህ እኔን በጣም እንድጠሉኝ ያደረገው? እኔኮ ምንም ነገር አላደረኩም። አባዬ ላንተኮ እጅግ በጣም መልካም ነገሮችን አድርጌያለሁ። በቃ አጥፍቻለሁ ነገሮቹን ይቅርታ ይቅርታ አድርጉልኝና የድሮዋን ቲናን እንድመልሳት እድሉን ስጡኝ፣ ደግሞ እመልሳታለሁ በማለት እንግዲህ ያው ሽማግሌውንም ተናግረው ነበር ማለት ነው። ሽማግሌውም ችግር የለውም እኔ እኮ ያንቺ ውለት አለብኝ ያን ጊዜ ታምሜ እንኳን ያስታመምሽኝን መቼም አረሰውም በማለት አባዬ ያን ጊዜ እኮ በጣም ነበር የምንከባከበ በማለት እንግዲህ ያው የማያቅና የማያስታውስ ለመሰላ ስትናገር ነበር። ሽማግሌውም አዎ አድርገሽልኛል፣ እሱን ደግሞ ወደፊት እንደማስታውስ እርግጠኛ ሆናለሁ። በማለት እንግዲህ መልካም እንደሰራች ሁሉ ይሄን አድርጊያለሁ እያለች እንግዲህ አሁንም እየተናገረች ትገኛለች። ለመቅረብና ና እንዲሁም ደግሞ ሽማግሌው ከልቡ ይቅርታ እንዲያደርግላት ስለፈለገች ነው። ስቀርብ ደግሞ ያው ታውቃለች ከዚህ በፊት እንግዲህ እንደተናገረች ነው ማለት ነው። ሽማግሌውን እገለዋለሁ እያለች እየፎከረች ነው። ስለዚህ አንድ ና አንድ አሁንም ቴና በምንም ተምር ያው ጸባዩ አይቀየርም። አሁንም የበፊቷ ማለት ነው ክፉዋ ቴና ነሽ ማለት ነው። እና ግን ደግሞ በእነሱ ለመምሰል ና እንዲሁም ደግሞ ጥሩ ለመሆን እየሞከረች እየተጣጣረች ትገኛለች። ግን ደግሞ ማንም አያምናትም። ምክንያቱም ከስር ከመሰረቱ ያው ሽማግሌውም ስራዋን ስለሚያውቅ ማለት ነው። እና አሁን ላይ እንግዲህ ያው ውሳኔ ውስጥ እየገባች ትገኛለች። በተለይ ደግሞ ስለ ኤደን ማንነት ለማጣራት እንዲሁም ደግሞ ለማወቅ ለመስማት እጅግ በጣም የጓጓች ትመስላለች ማለት ነው ቴና። ምክንያቱም ይቺ ልጅ ማን ነች በነገራችን ላይ እሱ ሳይሆን የእሷ ፍቅረ የእሱ እሷ ነች እያለች ነበረ። ምክንያቱም እሷ በጣም እንደምትፈልገው ነው እንግዲህ ስትናገር የነበረችው ልጅቷ እኮ መታ ነበር። ከካሌብ ጋር እጅግ በጣም ይቀራረባሉ። እሱ ነበረ ቅፍ አድርጎ ሰላም ያለት አሁንም አብረው ነው ያሉት በማለት ለዳኒም ተናግራ ነበረ። ዳኒም እጅግ በጣም ነበር የተበሳጨው። ምክንያቱም የሄደንንና እንዲሁም ደግሞ የቃሊብን ግንኙነት ወይንም ደግሞ አብሮነት ስለማይፈልገው ማለት ነው። እና ትሁትም ስትናገር ነበረ፣ ምክንያቱም አባዬ፣ ለምንድን ነው እስከ መቼ ነው እነዚህ ልጆች እዚህ ቤት የምታስቀምጣቸው? ለምን አይበቁም? ለምን አይወጡም? በቃ ከዚህ በኋላ እኮ እናንተን ሊጎዷቸው ይችላሉ። በጣም ወደፊት ራሱ ብዙ ሊወስኑ ይችላሉ። ስለዚህ ለምንድን ነው ባጭሩ ማን ነገሮችን የማንቀጨው የሚል ነገር እንግዲህ እሷም እንግዲህ ትሁትም የሚያሳስባትን ነገር ልክ እንደ ካሌብ ተናግራለች ማለት ነው። ግን ደግሞ ሽማግሌው ምን ነው ፈራሽ ወይ ትሁትዬ? ምን ነው በነገራችሁ ላይ በጣም በአክብሮት ነው ራሱ ትሁትን የሚያወራት ሽማግሌው ማለት ነው። በጣም መልካም ስለሆነች እና መልካም ለሆኑ ሰዎች እጅግ በጣም መልካም አባት ናቸው ማለት ነው። እና ክፉ ለሆኑት ደግሞ በዚው ልክ እመልሳለሁ የሚሉ ጀግና አባት ናቸው በነገራችን ላይ ማለት ነው። እና አትፍሪ፣ ምንም ነገር አይፈጠርም። ከተፈጠረም ደግሞ እራሳችን ለመጠንቀቅ ወይንም ደግሞ ነገሮቹን በአጭር እንትን የምንላችሁበት ጊዜ ይኖራል እና እባክሽን ትሁት አትፍሪ፣ በማለት እንግዲህ ትሁትንም እያበረታቷት ይገኛሉ ማለት ነው። ካሌብና ሽማግሌው ባወሩበት ሰዓት እጅግ በጣም ነበር ሽማግሌው የተናደደው፣ ምክንያቱም ካሌብ ነገሮችን በሙሉ እንትን እያለባቸው ስለሆነ ማለት ነው። ካሌብ መታገስም ሆነ አሁን ላይ በዝምታ መቆየት በፍጹም አልፈለገም። ምክንያቱም ወደ ቤት ስገባ ሁለታቸውን ሳያቸው፣ ዳኒና እንዲሁም ትሁትን፣ ግደላቸው፣ ግደላቸው የሚል ነገር ነው የሚመጠው እንዴት ከራሴ ቤት ተቀምጠው ይሄን ያክል እንዴት እንደዚህ ይጫወታሉ? እያለ እጅግ በጣም እየተበሳጨ ይገኛል። በነገራችሁ ላይ ነገሩ ያበሳጫል። በራሳችሁ ቤት በራሳችሁ ነገር የሆነ በቃ ሁልጊዜ ተንኮል ሲሰራባችሁ፣ ለምንድን ነው ከቤት የምንጠቃድጌ የማላስወጣቸው ምን ይሰራሉ ብሎ ማለት ነው። እንኳን ለአንድ ቀን መቀለብና ለነሱ ማብላቱ ራሱ እጅግ በጣም ነው የሚያናድደው። ምክንያቱም መጥፎ ሰዎች እስከሆኑ ድረስ ማለት ነው። እና በዚህ በዚህ ጉዳይ በጣም ነበር የተበሳጨው። ቀጥታ ወደ ቤት ሲመጣ ዳኒን ከዚህ ቤት ውጣ ነበር ያለው፣ ግን ደግሞ ዳኒ መልሶልታል። እኔ አባዬ ውጣ ሳይለኝ አልወጣም፣ ይህ ቤት ያንተ ሳይሆን ያባዬ ነው፣ ስለዚህ አባዬ ያስወጣኝ የሚል መልስ ነበር እየሰጠው ማለት ነው። ዳኒ ዳኒ ራሱ አሁን ላይ በጣም ክፉ እየሆነ መጥቷል ማለት ነው። ካለው ነገር ያላቸው ነገሮች ስላልተሳካለት እጅግ በጣም ክፉ የሆነ መጥቷል፣ ማለት ነው። በመጨረሻም እንግዲህ የሽማግሌውን ሀሳብ ካሌብ እያፈረሰበት መጥቷል። ምክንያቱም ኤደን ማወቅ የሌለባትን ነገር አውቃለች። አሁን ላይ ማለት ነው። ምክንያቱም ሽማግሌውን ጠይቃ ነበር፣ ምንድን ነው የተፈጠረው? ምንድን ነው አዲስ ነገር ያለው? እኔ በጣም ዳኒ እየከበደኝ ነው ስትለው፣ ነገሮችን በሙሉ ሌላ ሰው ሳታስገቡ አንቺ እና እሱ ተመካክራችሁ ነገሮችን ጨርሱ ነበር ያላት። ግን ደግሞ ካሌብ ደውሎ ባገኛት ሰዓት ያለውን እውነታ ነበር የነገራት ማለት ነው። ምክንያቱም በባለፈው እንደነገርኩሽ ዳኒና እንዲሁም ደግሞ ትሁት ፍቅረኛሞች ናቸው ወንድምና ፍሳ ሳይሆኑ ፍቅረኛሞች ናቸው የሚለውን ትክክለኛውን ነገር ተናግሯል። እንግዲህ ኤደን የምልትወስን ትችላለ ዳኒ የተናገራት ነገር ነበር። ምክንያቱም ያው ቃሊ በጣም ክፉ ሰውና መጥፎ ሰው እንደነበር ከዚያ ቤት አትሄጂ ብሎ እንዳስጠነቀቃት ማለት ነው አሁን ደግሞ ካሌብ እንደዚህ ሲል እውነትም ያው ዳኒ እንዳለው ካሌብ መጥፎ ሰው ነው ብላ ልታስብ ትችላለች። ግን ደግሞ ወደፊት እውነቱን ስታውቅና እውነቱን ስትረዳ በእርግጠኝነት ካሌብን ማለት ነው ትቀርበዋለች። አብረው ይሆናሉ፣ ጓደኛሞች ይሆናሉ። እንደዚሁም ወደ ፍቅር ይቀየራል። አትርፍ ብሎ አጉድል ማለት ይህ ነው ማለት ነው። እንግዲህ ያው ዳኒ ሊያትርፍ ነበር ወደዚህ ቤት የገባው፣ ግን ደግሞ የሚወዳትን የሚያፈቅራትን ኤደንን አብሬያት እኖራለሁ ከዚህ ቤት ካለው ገንዘብ ወስጄ ሲል እንግዲህ ገንዘቡንም ሳያገኝ ኤደንንም ለካሌብ አስረክቦ የሚወጣበት ጊዜ ቅርብ ይሆናል ማለት ነው። ቲና እንዲሁም ደግሞ ዳኒ አጨብጭበው የሚቀሩበት ጊዜ ይመጣል። እንግዲህ አብረን የምናየው ይሆናል ማለት ነው ውድ ተከታታዮች ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም